አጣለው ምንም ነገር ባለ ከፍ ዝቅ ለኒ ብርቅ አይደለም መቀደሙ በመንገዴ መታለፉ አይከፋኝም። አለይ ብቻ ያንቺን ክፉ ከማንጋላ ወዳድሽ ከማንጋራ ሰላም ሰላም ውድና የተከበራችሁ የእኛ ውድ ፋሚሊዎች እንዴት ናችሁልን? ደህና ናቸው። እኛ በጣም ደህና ነን እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልን። ያ እንግዲህ ድምፄ ያው እያስተጋባባችሁ ነው። አይ ቲንክ ባዶ ቤት ስልኝ ነው ማንም የሌለበት ሰው ቤት ነኝና፣ አዲስ ቤት ላይ አዲስ የተለያየ ነገር ይዘመተንላችኋል ውድ ፋሚሊዎች፣ የምልላችሁ ነው በአጠቃላይ። አሌክስ አሞራው ቲዩብ ተከፍቷል በይፋ እንዴት ናችሁ? ያው በአዲስ ዩቲዩብ ቻናል የመጣ መጣ ነው። አታስከፉኝም አታስደብሩኝም፣ አውቃለሁ ተማምኝባችሁ ነው የመጣሁት። ብቻ እሱ በሌለበት የሱን ቻናል ከፍቼ ለመምጣት ያደፋፈረኝ የእናንተ ፍቅር ነው። እንደማታሳፍሩኝ ተስፋ አደርጋለሁ እና ያው የነ ኢንትሮ ላይ እንዲ መግቢያ ላይ ምናምን እየተንተባተብኩባችሁ ነው። አዎ ሰሞኑ ላይ ያቻ የሆነ ፕራንክ ምናምን ስላበዛብኝ እሱ ነበር መግቢያ እየሰራ የነበረውና ከቆይታ በኋላ ግን ተመልሰናል። በዋ ባሊቲው እና አሌክስ ምንም ዩቲዩብ የመክፈት ም ሀሳብ የለውም። በቃ እሱ ሀሳቡ ምን እንደሆነ አናቅም፣ እና እኔ ደግሞ እንዲከፍት እፈልጋለሁ። ባለፈው እንደውም ስጠይቀው ለምድሪቲም ማከፍተውና ምስላ አሳስቆ ነው የሚያልፈውና አይጠብቃል ያው፣ እሱ ፕራንክም ቢያደረገኝ ችግር የለም። የትላንትና ፕራንክ አይወራ ተው፣ ስለ እሱ ማውራት አልፈልግም። ምክንያቱም በጣም ብዙ ነገር ነው የደረሰብኝ። በግብዣው ክሶኛል። በትንሹ በትንሹ እንዳወራ አይደለም የሚጋብዘኝ። በልቶ ካጅ አንቺ በልቶ ካጅ ይለኛል። ቪዲዮ ችግር የለም ግን ያው በዚህ ዩትዩብ አሪፍ አሪፍ ነገር ይዘንላችሁ ነው የምንመጣው። አይ ቲንክ እኔም ባልኖር ሲጀመር እሱም ይመጣል። እኔ የሌለው በቪዲዮ ደግሞ አይመጣም። ምን አባቱ ምን አባቱ ስና ኬትም አባቱ አይመጣም። እና በጣም ስለምተማመንበት ምርጡ ጓደኛዬ የሚገራርም ስራ ይዞላችሁ ይመጣል። እያዝናና ናችሁ በሁለታችን የሚሱብ በቃ እናንተ ለማስደሰት እናንተ ለማስተማር እናንተ ለማዝናናት እንመጣላችኋለን፣ እኛ ውድ ፋሚሊዎች። እስከዛው ግን ፕሊዝ ፕሊዝ ፕሊዝ ፕሊዝ በቃ አስደስቱኝ በሰብስክራይብ። ይሄን ያህል እንደሌላው ጊዜ አሁን ለምሳሌ ይሄን ያህል ሰብስክራይብ አስገቡልኝ፣ እንደዚህ ምን አላላችሁ? አክሩኝ፣ በቃ አክሩኝ ካልኳችሁ እራሱ ትረዱኛላችሁ። ሰንደ ቀጣይ ቪዲዮ ስመጣ ወይ በጣም ነው ማመሰግነው ብዬ ይሄ እግዚአብሔርን እስቲ አስለቅሱኝ እንደው ሆዳስ ብሱኝ እግዚአብሔርን። እሱም ያልጠበቀውን ነገር እናድርግለት ማለት በቃ አሁን ላይ ካሉኝ ጓደኞቼ ቅርቡ እሱ ነው። ማማክረውም ብዙ ጊዜም አብረን የምናሳልፈው ከቅርብ ያለው ሰው እሱ ነው እና እኔ ደግሞ ትንሽ ማድረግ የምችለው ነገር ይችንም ብትሆን በዚህች ደግሞ በጣም ማስደሰት ያው ሁሌ ግብዣ ግብዣ ይደብራል። አንዳንዴ ደግሞ እንደዚህ ማይረሳ ጊፍት መሰጣጠት ማሪፍ ነው እና ዩቲቡም ከፍቼ እሱ ሳይቀድመኝ እኔ ቀድሜ ከፍቼ መስጠት ነው የፈለግኩት፣ እና ሳልቀደም ቀድሜ ከፍቼ መጥቻለሁ። እና ያው ቤቱን ማበላሸት አልፈለግኩም፣ ከመጀመሪያ ይሄ ፕራንክ ምናምን ምናምን ብዬ ማለት ነው። ግን ፕራንክም እያለኝ ነው ውስጤ ውስጤን ተረጋጋ ልበለው እንዴ ወይስ ፈንጥቄ ወጥቼ ፕራንክ አርገው ምንድን ነው የምትለው? አንተ አሁን ቴክስት ልታደርግለት ነው፣ ፍቅር ከጠራች ፕራንክ ልታረግ ነው ምናምን ብለህ መሰሪ። ሁለት መሰሪዎች ተገናኝተውብኝ። ችግር የለም። እኔ ፕራንክ ፕራንክ ሳደግ ሌላ ካሜራ ማን ይዤ እመጣው? ምክንያቱም ደባ ፈጠሩብኝ የወንዶች ጉዳይ ምናምን ብለው እኔን አስወጥተው ባካችሁ ወንድ ነኝ ቀላቅሉኝ ብል ገፉኝ እና አሁን ታውኝ በጣም ብቸኝነት እየተሰማኝ ነው። ዌል እንግዲህ አሌክስ ማለት ነው በጣም በጣም በጣም አርፋጅ ሰው ነው። ሰው እንደዚህ ዝግጅት ትልቅ ፕሮግራም አዘጋጅቶ ራሱ አይመጣም። ምን አይነት ምን አይነት ሰው እንደሆነ ቀጣይ በሞት በዚህች ንግግሬ ነው እሱ ገልዶኝ ማለት ነው ባይን ማኝፊት ነው ያወራሁት፣ እና ያው መሞቴ ካልቀረ ደግሞ በደንብ ልማው በደንብ ልሳደብ እና አሌክስ ማለት ይገርማቸዋል ማይሳካለት ቀጠሮ ማይሳካለት በጊዜ መምጣት ጭራሽ ጭራሽ እኔ ብዙ አልናገርም፣ ብዙ ጊዜ አልናገርም። ከዛ እየመጣ ነው እንዲ እያለ ጎምለል ጎምለል። ወይ ጉድ! አሁን እኮ እንዲ ካሜራ ጂ ሲጠብቀው ፕራንክ ነው ይመስለኝ። እኔ እናስ ውስጥ መተማመን የለም። ይገርማቸዋል። ወረድክ? ጭራሽ ጭራሽ ወረደ። ና እባክ፣ እባክ፣ እባክ ቆጥ ቆጥ ላይ ነው የሚያሰቃቅለኝ። ውይ እኔ ኢየሱስ ስም በኢየሱስ ስም እጄ። እሺ እሺ፣ ዛሬ ካሜራማኑም አለ። አዎ ፍራንክ ቢሆን እንደሚነግርህ ሰላም። ፍራንክ መሰለኝ ነው። እየሮጥኩ ነው የመጣሁት፣ አረፈርኩ ብዬ ስንት ሰዓት አረፈድኩ ብለህ ሁለት ሰዓት አላረፈድክም የፍቅር ፋሚሊዎች አይደለም የእኛም ፋሚሊዎች ጋር አይደለም የሰው ፋሚሊ ቤት የሰው ፋሚሊ እንግዳ እኮ እየጠበቅን ነው አሁን እኔማ ጨነቀኝ ከእንግዳው በፊት ከአሌክስ ቀድሞ እንግዳው ሊመጣ ነው እንዴ ብዬ ማን እየጠበቃችሁ ነው የልባችንን ንጉስ እዚህ ጋር ምንም የሚታየኝ ሰው የለም። ምንም የሚታየኝ ነው። ገና አልመጣማ ገና አልመጣም። ሲመጣ ነው የምታየው። እውነት ስለ ስለሱ ምን ብዬ ለምን ነገር ካላቀ እንደው የሚለው ነገር ይሰማለን። እሺ፣ ለማንኛውም የዛ ሰውዬ ፋሚሊዎች እንዴት ናቸው? ሰላም ነው ወይ በያለ የዛ ሰውዬ ሰውዬ ስለበለስ ጀመሄና አላረጀም። አረ አዎ ሰውዬ የዛ ልጅ እኔ ላይ እንግዲህ እንደዚህ አይነት ሰው መገመት አልችልም። ምክንያቱም እና ሰውዬ ለምን ትለዋለህ? ሲጀምር ስልሽም የሆነ ሰው ነበር። ራይቲንግ አውቃለሁ ግን እኔ ካሜራማን ነበር ይመስለኝ አአ ከቤቢ ጋር ብዙዎቹ አልተደራደዱብህም። እንዲህ በጣም እያዳላችሁ ነው፣ ግን ለሱ ማለት ነው። እኔ በጣም እየከፋኛ፣ እንግዲህ ፕራንክ ፕራንክ ነው፣ ያው የምር አይደለም ይሄ ነገር ታውቃላችሁ። ፕራንክ አርጋት ነው። አይ የምር መስሏችሁ የተናገሩኛሉ፣ ይሄም ኢንቦክስ ላይ። ግን ለዛ አይደለም፣ ያ ጀስት ፕራንክ ነው። አንቺ ፕራንክ ነው፣ ፕራንክ ነው። ቅድሚም የተናገርኩበት ነገር ለዛ ነበርና ፕራንክ አርጋት ነው። ያው ፕራንኩ ተሳክቷል፣ ግን እንደዚህ አይነት ሰው አይደለም። ለማንኛውም እንደዚህ አይባልም ብላችሁኛል። የሆነ ሰው ብሎኛል ኢንቦክስ ላይ

ነፍሴ ተጨነቀች። እኔ እኮ ዞርኩኝ ዞርኩኝ 360 ዲግሪ ዞርኩኝ፣ ምንም ታይቶ የለም። በቃ አትዞር። አሁን እስኪ መጣ እየጠበቅ ነው። እናንተ እንጫወት እሺ እና የምሬ ነው። ደስ ይለኛል። ፈጣሪ ሲፈቅድ ሁሉም ነገር ይሆናል እና ለሁሉም ጊዜ ያለው ሁላችሁም የልጅ አባት ልጅ እናት ያድርጋችሁ። አሜን። አንቺንም እንደዛው ከላይ ነው። ሁሉም ነገር ከላይ ነው። ከላይ ነው። በጊዜው ሁሉም ነገር ይሆናል። አሜን። እግዚአብሔር እኔ እናደዳለሁ አሁን የሆነ የመስቀል ቪዲዮ ምናምን ሳይ ን ብዙም ላንቺም ለእኔም ጥሩ አልነበረም እና አ በቀጣይ እንሄዳለን። በቀጣይ አሪፍ ዛሬ ግን ምን ምን ቤት ስሙን ታውቀዋለህ፣ ምን ቤት እንዳለን? እኔ አላውቅም። እህ? እኔ አላውቅም ሰውዬው፣ ሳላውቀው እንዴ ታውቀው እንዴ? አቃለ። ሰውዬ ማለት ነው ልጠቁምህ፣ ጌታን ታውቀዋለህ፣ የእውነት ታውቀዋለህ። ጓደኛህ ነው መሰለኝ፣ አረ ፎቶም አላችሁ አይቻልም። እም የሆነ እንዴ ተለቅ ይላል አንተ ያክላል። እህ? ጺሙ ምናምን እንዲጭብር ምናምን ያለ ሰውዬ ነው። ከዛ እንዲ ጸጉሩ ብትል መላጣ ነው? መላጣ አይደለም፣ መላጣ አይደለም፣ የእውነት መላጣ አይደለም። ከዛ ማለት ነው ብራንክ ነው፣ ብራንክ ነው በቪዲዮዎች የሚሰራው። ከዛ ፀጉሩ ምንም አይልም፣ ቀላ ይላል። ሌላ ሌላ ምን አለው እስቲ ንገረኝ አንተ። ፊቷ ያምር፣ ንግግሯ ያምር። በጣም ነው የሚያናድበኝ፣ በጣም ነው የሚያስጠላ። ፊቷ ያምር ያሳ አንተን

ችግሬ ይደርሳል ምናምን ችግሬ ሌላ ጊዜ ከፍታለን ያልኩሽ ነው። አው እና በጨዋታ ነው የምታረሳሳይ ብዙ ጊዜ ዩቲዩብ ምናምን ስልክ። አይ ምን ምን ችግር አለው መክፈታ እንዴ ምናምን ሞር ያንቺ ላይ ነበረ ፍላጎቴና በደምብ እንትን እንዲህ ለዛ ነበር። ችግር የለም አሁንም ቢሆን እንግዲህ አንዴ ሆኗል ሆኗል። አመሰግናለሁ። ያንቺንም የእኔንም እንግዲህ እና ስንት ሺህ ደርሶ ነው የሰጠሽ አሁን ማለት ነው? ያውል ዛሬ ትተኛለህ ሰላማዊ እንቅልፍ። ነገ ጠዋት ስታየው ሰርፕራይዝ ነው እውነት። እኔ ምንም አላይም፣ ጠዋት ነው የማየው። እንግዲህ የሆነው ይሁን ጠዋት አየዋለሁ። ጠዋት ስታየው ኦ ማይ ጋድ እንዳትበልጠኝ ይፈራለሁ። ከበለጥከኝ ምን ማድረግ እችላለሁ? አባብዬ ብዬ ጋር የህብኝ ነው ይላለሁ። ይህ የፈጣሪ መምጫ አይታወቅም ብሏል፣ የመድኃኒዓለም መምጫ አይታወቅም። አይ ግ ምርጥ ምርጥ አሪፍ አሪፍ ስራዎች እንደምሰራ አቅም እንዳለህ ስለምናቅ ከፋሚሊዎች ጋር እኔ መክፈት ብቻ ነው ዋና የነሱ ሚና ነው። እና እነሱ ደግሞ ስለሚተማመኑብህ አንተም ደግሞ አታሳፍረንም፣ በጭራሽ አታሳፍረኝም በአገር በአደባባይ። አንቺም ያው በቅርቡ መቶ ሺህ ገቢ ያለሽ አውቃለሁ። አቅም አለን። ምክንያቱ ማንገባብም ምንምክንያት ምንም ትንሽ እየጠፋ ምናምን ነበር የምመጣው አንቺም በጣም ረጅም ጊዜ ምናምን ግን ከሁን በኋላ ያው ሰግጠን ነው ስግጥ ፍምስ ሰው እንደዛ ስለሆነ ያንቺንም በጣም በቃ ሌላ ታሪክ ሲገባል። ምክንያቱም አቅማችን ያሰብነው ነገር በጣም ብዙ ነገር አስበናል። በጣም ብዙ ነገሮች አሉ ይጨመርበት እሱ ይጨመርበትና እስኪ እንግዲህ ሁሉም ነገር ምናየ ይሆናል። በእኔም በእሷም ያበደ ነገር ይዘንላችሁ እንመጣለን። እርግጠኛ ነኝ እንግዲህ በዚህ ብላቴና ላይ በጣም ተማምነበታል። አቅም አለን፣ አቅም አለው እና ያንን አቅም ደብቀው ደብቀው አቅም አለ ደብቀው ኧረ እሷ ግድ ነው ያው በፕራንክ እባክህ ፕራንክ መጥፎ እኔ ተናግሬ ፕራንክ አሁን ፕራንክ እንዳታደረግኝ አንቺ ስትቀጥረኝ ራሴን አዘጋጅ ወይ ለፕራንክ ነው ወይ ለሰርፕራይዝ ነው። ነው እንደዚህ ሰርፕራይዝ ነው ዛሬ አላውቅም። እሺ አሁን አውራ ቢባልኩ እኔ አንድ ቀን እኔ ምን በየሄደበት ማለት ታሽ ይላል ቴክ ፋይቭ እና የኔ ወደ ፋሚሊዎች የሆነ ጌም ላጫውት አሰብኩኝ። ማለት ቀጣይ አንተ መቼም ጊፍት ሰታኝ አታቅም ብለ ስምኝን አጠፋ። ጥሩ ነገር አይታያትም። ተመስገን ነው ዛሬ ያው አንድ ነገር አደረገች አልክ። እኔ ግን አሁን ለምጠይቀ ሶስት ትሪኮች ወይም እንትኖች ማለት ነው ጥያቄዎች ተመለስክ ምናምን ቀጣይ በቃ አታምንም ማድረግ ነው ነገር ማድረግልህ ነገር ምን አትበለኛ፣ አልናገርም፣ ግን በጣም ከባድ ነገር አለግላሽን ከመለሱ ነው መጀመሪያው። እንትን ከንፈርን ሳታነካካ መ ማለት መ መ ጌታን ይቻላል።

አንተ ራስህ አልገባህማ። በአልክ አዎ፣ ታተነካካው አልሶ እንዴት እንደዚህ አልክ ነው በ መልሾ ለሚባል ነገር የለም እንዴ ግን እንደ መለስከው አንተ ሳታውቅ። ሁለተኛ ጥያቄ ደግሞ አበበ ሶስት ልጅ አሉት ሶስቱም ሞቱ። ነፍሲ መሰለኝ ያንተ አባት ሶስት ልጆች አሉት አራት ልጆች አሉት። አምስት ነን፣ አምስት ነን። እሺ፣ አምስት ልጆች አሉት። አንደኛ አንድ ነው ስሙ፣ ሁለተኛ ሁለት ነው ስሙ፣ ሶስተኛ ሶስት ነው ስሙ፣ አራተኛ አራት ነው ስሙ፣ አምስተኛው ማን ነው? አምስተኛው ነኝ። እኛ አምስተኛ አምስት ነው የምትል ነበር ይመስለኝ። እኔ ነኝ እኔ ይሁን። አይሆንማ። ማዮኖን ይህን ከመለስኩት ነው ሽልማት የሚኖረኝ? በውስጤ ምን እያሰብኩ ነው? አረ በኢየሱስ ሚል የሌላ ሽልማት ለምችለም ነው እንደዚህ በውስጤ ምን አሰብ እኔ እሱ በውስጡ ምን እያሰበ ነው ያውቃለው? እሱማ ስለኛ ነዋ እያሰበ ያለው፣ ስለካል ስለካሚሮ ነው እንዴት ነው ምናምን ምናምን፣ ስለ ስለ ኤዲቲንጉ ስለምናምን ነው እና ጌታ፣ እንደዚህ መተባበር ጥሩ አይደለም። እናት ምን እያሰበች ነው አሁን አስቤዛ አልቋልና ጤፍ ልታስፈጭ ወፍጮ ቤት ልስልክ፣ ጤፉን እያሰረች ነው። ማዘር አስፋት፣ ይሄ ሙርቸክ እኮ ልታስልክ አይ፣ ከፈለጉ እግዚአብሔር ይህ ልጅ ማለት ነው በጣም ምላሰኛ ሆኗል፣ ይህን ሰሞን እውነት እየተሳደብክ። እንደውም ካሜራ ላይ ምንም አትልም። እንዲህ አቃጠልከኝ እኮ ገና በልጅነት ልቀጥፈኝ ስንድቅም መኪና ምናምን አንተ የሆነ አደጋ አጋጥበው አይበለውና፣ እንግዲህ ወንድማችን አሌክስ እዚህ ጋ።

እንደነገሽኝ ከሆነ አሳነስካቸው። በእውነት ጥያቄ ሆነ አልመለሰውም። በሚያሳዝን ሁኔታ 3 ከ3፣ ጥያቄ 3ቱን ከመለሰ ነበር ያልኩት። እሱ ሁለቱን ጥያቄ ነው መለስኩ። እባክህ አታቋርጠኝ። ችግር የለም መልሳለሽ ዊኒ፣ ሽልማታችን ምንድን ነው? አሁን እኮ አይደለም፣ በቀጣይ ቪዲዮ ነን። ምንም አሁን አይደለም፣ አሁን አይደለም። በቀጣይ ቪዲዮ አስቤበት፣ ያው ተለቅ ያለ ነገር ስለሆነ አስቤበት ምናምን። እንዴት ነው ሴታ ፓርክ የኛ። ኦ ማይ ጋድ፣ ኦ ማይ ጋድ እሱ ለእሱ የምሰጠውን ጊፍት ትልቅ ላድርገው ፕላስ ፕላስ ፕላስ ፕላስ አድርጌ ሚገርም ጊፍት ላድርገው እና የእኛ ፋሚሊዎች ሳብስክራይብ ዋን ነገር ለእናትህ ትቼዋለሁ፣ እና አንተም ደግሞ ጠንከር ብለህ ስራ ልጅ ጥሩ ስም ብታወጣልኝ ፍልፍልሊት ያልኩት ያልገባችኋል ብዙ እና በኋላ እንደዛ እንበላት ብለውኝ ተው እንዳትል፣ ፍልፍሉ የሚባል ኮሜዲ አለ እና እሷ ቅልድ ስታበዛብኝ የሴት ፍልፍልሊት ለዛ ነው እና እንደዚህ እና ለማንኛውም እንግዲህ ባሪፍ ባሪፍ ስራን እንመጣላቸዋለን፣ ያው ቃል ገብቷል። በኋላ እንደ ፓርላማ እነዚህ ብዬሽ እንትን ልበል ፋሚሊዎች እኔ ናቸው። እኔ ማለት አንተ፣ አንተ ማለት እኔ። ወይኔ ጌታን። እኔ ሰላምታው ራሱ አቃጠለኝ። አም አንተ ኖርማል ሰላምታ ነው። አንተ እስቲ እጅህ እንዲበል በዚህኛው እዩ

አዲስ ነው የተከፈተው። ነው ይመጣ በሉ መለያየታችን እዚህ ጋር በኮባ ይመጣል እንትን ክትፎ እዚህ ቤት ክትፎ ምንም፣ የኔ ጉዳይ የኔ ኑሮ ካሁን በኋላ